ሰላም ቅዱሳን የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ መስከረም እንዴ ጀመረው ዘፍጥረት አንድ ብለን ጀምረን እስከ ጳጉሚያ ምስራ 22 የምናደርገው የመጽሐፍ ቅዱስ ጉዟችን በጌታ ጸጋ 73ተኛ ቀኑ ላይ ደርሷል። ዛሬ በ7ተኛ ቀናችን ደግሞ መሳፍንት ምዕራፍ 13 ጀምረን እስከ 15 ድረስ ያለውን እናነባለን። አብረንናንብብ በጌታ በኢየሱስ ስም አነባለው መሳፍንት ምዕራፍ 13 የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርም በፍልስጤማውያን እጅ አርባ ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኖሄ የሚባል አንድ የጾርዓ ሰው ነበረ። ሚስቱ መካን ነበረች፣ ልጅም አልወለደችም። የእግዚአብሔር መልአክ ለሴቱ ተገልጦ እንዲህ አላት፤ እነሆ አንቺ መካንሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስ ነገርም አትቤ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ራሱ ላይ ምላጫ አይደረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጣ። አንድ እግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም ነ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናል እና አሁን የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩስንም ነገር አትቤ አለኝ ብላ ተናገረች። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ ለሚወለደውም ልጅ ምን እንድናደርግ ያስገንዝብህን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔር መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት፤ ባሏ ማኑሄ ግን ከርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፤ ለባሏም፣ እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ፤ ወደ ሰውየውም መጥቶ ከዚች ሴት ጋር የተነጋገር ካንተ ነህን? አለው። እርሱም እኔ ነኝ አለ። ማኑሄም፣ ቃልህ በደረሰ ጊዜ የልጁ ስርዓት ምንድን ነው? የምናደርግለትስ ምንድን ነው? አለው። የእግዚአብሔርን መልአክ ማኑሄን ሴቲቱ ከነገርኳት ሁሉ ትጠንቀቅ። ከወይንም ከሚወጣ ሁሉ አትብላ፣ የወይን ጠጅም የሚያሰክርም ነገር አትጠጣ፣ ርኩስም ነገር ሁሉ አትብላ። ያዘዝኳትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔር መልአክ ማኑሄን አንተ የግድ ብትለኝ መብልን አልበላም፣ የሚቃጠሉን መስዋዕት ማዘጋጀት ብትወድድ ለእግዚአብሔር አቅርበው አለ። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበረ። ማኖሄም የእግዚአብሔርን መልአክ ነገር በደረሰ ጊዜ እንድናከብር ስም ማን ነው አለው የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቃለህ አለው ማኖሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው መልአኩም ተአምራት አደረገ ማኖሄና ሚስቱ የሚመለከቱ ነበረ ነበልባሉም ከመሰዊያ ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ ማኖሄና ሚስቱ ተመለከቱ በምድርም ላይ በግንባራቸው ተደፉ የእግዚአብሔር መልአክ ዳግመኛ ለማኖሄና ለሚስቱ አልተገለጠም ያን ጊዜ ማኖሄ የእግዚአብሔር መልአክ መሆኑን አወቀ። ማኖሄ ሚስቱን እግዚአብሔርን አይተነዋልና ሞትን እንሞታለን አላት። ሚስቱም እግዚአብሔርስ ሊገለን ቢወድድ ኖሮ የሚቃጠለውን መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለ፣ ይህንንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገርም በዚህ ጊዜ ባላስታወቀን ነበረ አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶም ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔር መንፈስ በጾርና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ። መሳፍንት ምዕራፍ አስራ አራት ሶምሶንም ወደ ተምና ወረደ። በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባቱና እናቱ ግን አላወቁ። በዚያን ጊዜ ፍልስጤማውያን በእስራኤል ላይ ገዥዎች ነበሩ። ሶም ሶምም አባቱና እናቱ ወደ ተምና ወረዱ። በተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም ያንበሳ ደቦል እያገሳ ወደ እነርሱ ደረሰ። የእግዚአብሔርን መንፈስ በሱ ላይ በኃይል ወረደ። ጠቦትን እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገረም። ወርዶም ከሴቱ ጋር ተነጋገረ። እጅግም ደስ አሰኘችው። ከጥቂትም ቀን በኋላ ሊያገባት ተመለሰ። ያንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበረ፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ፣ ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው፣ እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም። አባቱም ወደ ሴቲቱ ወረደ። ጎበዞች እንዲያደርጉ ነበርና ሶምሶን በዚያ በዓል አደረገ። ባዩትም ጊዜ ከእርሱ ጋር የሆኑ ዘንድ ሌሎች ሰላሳ ሰዎች ሰጡት። ሶምሶንም እንቆቅልሽ ልስጣችሁ፣ በሰባቱም በበዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ ሰላሳ የበፍታ ቀሚስና ሰላሳ ልውጥ ልብስ እሰጣችኋለሁ፣ መፍታትም ባትችሉ ሰላሳ የበፍታ ቀሚስና ሰላሳ ልውጥ ልብስ ትሰጡኛላችሁ አላቸው። እነርሱም እንድንሰማው እንቆቅልሽህን ንገረን አሉት። እርሱም ከበላተኛ ውስጥ መብል ወጣ ከብርቱ ውስጥ ጥፍጥ ወጣ አላቸው። ሶስት ቀን እንቆቅልሹን መተርጎም አልቻሉም። በአራተኛው ቀን የሶምሶን ሚስት እንቆቅልሹን እንዲነግረን ባልሽን ሸንጌው፣ አለዚያ አንቺንና አባትሽን ቤት በእሳት እናቃጥላለን። ወደዚህ የጠራችሁን ልትገፉን ነውን? አሏት። የሶም ሶም ሚስት በፊቱ እያለቀሰች በእውነት ጠልተኛል ከቶም አትወደኝም። ለሕዝቤ ልጆችም ቁቅልሽ ሰጥታቸዋልና ትርጓሜውንም አልነገርከኝም አለችው። እርሱም እነሆ ለአባቴና ለእናቴ አልነገርኳቸውም ለአንቺ እነግርሻለሁን? አላት። ሰባቱንም የበዓል ቀን በፊቱ አለቀሰች። እርሷም ነዝንዘዋለች እና በሰባተኛው ቀን ነገራት። ትርጓሜውንም ለህዝቧ ልጆች ነገረች። በሰባተኛውም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድን ነው? ከአንበሳስ የሚበረታ ማን ነው? አሉት። እርሱም በጥጃዬ ባላረሳችሁ እንቆቅልሽን ትርጓሜ ባላወቃችሁ ነበር አላቸው። የእግዚአብሔር መንፈስ በላዩ በኃይል ወረደ። ወደ አስቀለኗም ወረደ። ከዚያም ሰላሳ ሰዎችን ገደለ። ልብሳቸውን ወስዶ እንቆቅልሹን ለፈቱት ሰዎች ሰጠ። ቁጣውም ነደደ። ወደ አባቱም ቤት ወጣ። የሶምሶም ሚስት ግን ከተባበሩት ከሚዜዎቹ ለአንደኛው ሆነች መሳፍንት ምዕራፍ 15 ከዚህም በኋላ በስንዴ መከር ጊዜ ሶም ሶም የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ አባቷ ግን እንዳይገባ ከለከለው አባቷም ፈጸመ የጠላሃት መስሎኝ ለሚዜህ አጋባኋት ታናሽህቷ ከእርሷ ይለቂቷ ብቻ አይደለችምን እባክህ በእርሷ ፈንታ አግባት አለው ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹህ ነኝ አላቸው ሶምሶምም ሄደ ሶስት መቶ ቀበሮች ያዘ ችቦም ወስዶ ሁለት ሁለቱን ቀበሮች በጅራታቸው አሰረ በሁለቱም ጅራቶች መካከል አንድ ችቦ አደረገ ችቦውንም አንድዶ በቆሞ በፍል ፍልስጤማውያን እህል መካከል ሰደዳቸው። ነዶውንም የቆመውንም እህል ወይኑንም ወይራውንም አቃጠለ። ፍልስጤማውያንም ይህን ያደረገው ማን ነው? አለው። እነርሱም ሚስቱን ወስዶ ለሚዜዋ አጋብቶበታልና የተምናዊው አማች ሶም ሶም ነው አሉ። ፍልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሉ። ሶም ሶንም እናንተ እንዲሁ ብታደርጉ፣ እኔ በቀላችኋለሁ። ከዚያም በኋላ አርፋለሁ አላቸው። እርሱም ጭንጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣ ማለት ባለው ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጡ፣ በይሁዳም ሰፈሩ፣ በሌሂ ላይም ተበታትነው ተቀመጡ። የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶምን ልናሰር እንዳደረገብንም ልናደርግበት መጥተናል አሉ። ከይሁዳም ሰዎች ሶስት ሺህ የሚያህሉ በኤጣ ማለት ወዳለው ዋሻ ወርደው ሶምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቅምን? ያደረክብን ይህ ምንድን ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግኩባቸው አላቸው። እነርሱም አስረን በፍልስጤማውያን እጅ አሳልፈን ልንሰጥ መጥተናል አሉት። ሶምሶምም እናንተ እንዳትገድሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጥሃለን እንጂ አንገድልህም ብለው ተናገሩ። በሁለት አዲስ ገመድ አስረው ከዓለቱ ውስጥ አወጡት። ወደ ሌሂ በመጣ ጊዜ ፍልስጤማውያን እልል እያሉ ተገናኙት። የእግዚአብሔር መንፈስ በኃይል ወረደበት። ክንዱም የታሰረበት ገመድ በእሳት እንደተበላ እንደተልባ ግርፈትል ሆነ፣ ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው። በእርሱም አንድ ሺህ ሰው ገደለ። ሶምሶምም በአህያ መንጋጋ ክምር በክምር ላይ አድርጊያቸዋለሁ፣ በአህያ መንጋጋ አንድ ሺህ ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን ከጁ ጣለ። እዚያም ስፍራ ስም ራማት ሄሊ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይችን ታላቅ ማዳን በባሪያ እጅ ሰጥተሃል። አሁንም በጥም እሞታለሁ፣ ባልተገረዙት እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርን በሌሂ ያለውን አዘቅ ተሰነጠቀ፣ ከእርሱም ውሃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረ። ስለዚህ የዚያን ቦታ ስም አይን ሐቆሬ ብሎ ጠራው። ይህም እስከዛሬ ድረስ በሌሂ አለ። በፍልስጤማውያን ዘመን በእስራኤል ላይ ሀያ ዓመት ፈረደ። የዛሬ ንባባችን ይሄ ነበረ። ማታ ሶስት ሰዓት ላይ ደግሞ ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት በጥልቀት የምናጠና ስለሆነ እዚያ መጥታችሁ እንድታጠኑ ጋብዛችኋለሁኝ። ሻሎም